በየቀኑ አንድ የሻይ ማንኪያ ከምኝታ በፊት ብትጠጡ የመገጣጠሚያና የጉልበት ህመም፣ የጀርባ ህመም፣ የሰውነት ብግነት ድራሹ ይጠፋል። በመገጣጠሚያ ህመም ወይም ጆይንት ፔን፣ በሌሎች ቁርጥማቶች፣ በሰውነት ብግነት እየተሰቃያችሁ ከሆነ ይህ ቪዲዮ ለእናንተ ነው። ይህ አንድ መጠጥ ነው መፍትሄ የሚሰጣችሁ። አዘውትራችሁ ይህ መጠጥ የምትወስዱ ከሆነ ቀስ በቀስ የመገጣጠሚያ ችግሮችን የእግር የጀርባ የአንገት ችግሮችን የሰውነት ብግነትን ያስወግዳል፣ ባላንስ ያደርጋል። ይህ መጠጥ በሰውነት ውስጥ የሚፈጠረውን አላስፈላጊ አየር ወይም ኤር ኮምፖነንት በማስወገድ ደረጃ ግንባር ቀደም ነው። አዲሱን የኒውትሪሽን ጋይድና ይህን ቪዲዮ በደንብ ለመረዳት ቪዲዮውን ጨርሱት። ላይክ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቸማጣት አትፈልጉም። ብዙ ሰው የሚዘነጋውን ነገር ግን የሰውነት ብግነትን ወይም ኢንፍላሜሽን የሁሉንም የመገጣጠሚያ ችግር ከእግር እስከ ጭንቅላት የመገጣጠሚያ ችግሮችን ብግነትን ህመምን የሚያጠፋውን ዘይት ነው የማካፍላችሁ። ይህ መጠጥ ካስተር ኦይል ወይም የጉሎ ዘይት ይባላል። ስለዚህ ዘይት ብዙ ተአምሮችን፣ አጠቃቀሙን፣ መጠኑን፣ ጥቅሞችና ሌሎች ወቅቱን ያወጁ መረጃዎችን ይዘን መጠናል። ብቻ እናንተ ቪዲዮውን ጨርሱት። ካስተር ኦይል ወይም የጉሎ ዘይት አንዳንድ ሰዎች ሲጠቀሙት ሰገራን ስለሚያለሰልስ ወይም ስለሚያቀጥን ሽንት ቤት የማብዛት ወይም ድርስ የማለት ባህሪ ይኖራል። ይህ የሚሆነው ግን አብዝተን ከወሰድነው ነው። በጉሎ ዘይት አጠቃቀም መጠን ወይም ዶዝ በጣም ወሳኝ ነገር ነው። የጉሎ ዘይትን ከ3 ከ5 ሚል መጠን ውስጥ ብንወስደው ምንም አይነት አሉታዊ ወይም ኔጌቲቭ ኢፌክት በአንጀት ላይ የለውም። በዚህ መጠን ውስጥ መውሰድ የጎንዮሽ ችግርን ማስወገድ ብቻ ሳይሆን ለተፈለገለት ዓላማ እንዲውል ይረዳል። እንደ የመገጣጠሚያ ችግር፣ ብግነት የመሳሰሉ ነገሮችን ያስወግዳል ማለት ነው። የመገጣጠሚያ ህመም፣ የሰውነት ብግነት፣ የታችኛው የጀርባ ህመም፣ የአንገት ህመም፣ እንዲሁም የአከርካሪ ችግርና የጡንቻ ችግር እንዲወገድ ከፈለጋችሁ በትክክለኛው መጠን ወይም ዶዝ በትክክለኛው ጊዜ ወይም ዱሬሽን መውሰድ አለባችሁ። እኔ በተግባር አይቼዋለሁ፣ በዝቅተኛና በትክክል መጠን ከተወሰደ መድኃኒት በሉት። የዚህ ቪዲዮ ዓላማም በችግሩ ለሚሰቃዩ ሰዎች መፍትሄ ለመሆን ነው። የጉሎ ዘይት የተገነነ ሽታ ወይም ጥፍጥና የለውም። ትንሽ ሽታ ወይም ጣዕም ስላለው ለአወሳሰድ ይቀላል፣ ይመቻል ነገር ግን ተጠቅመውት ለማውቁ ሰዎች ምንም አይነት ጣዕም ሽታ እንዳይኖር ከፈለጉ አንድ የሻይ ማንኪያ የጉሎ ዘይትን ከተጠቀሙ በኋላ ትኩስ ወይም የፈላ ውሀን ቢጠጡበት ወይም ቢጎጠመጡበት የጣዕም ወይም የሽታ ባህሪውን ያጣል ወይም ይጠፋል። ይህ የሚሆነው የሳይኮሎጂ ችግር ካለ ብቻ ነው። አልጠጣም የሚሉ ሰዎች ይኖራሉ። አንዳንድ ሰዎች አዲስ ምግብን ወይም መጠጥን ለመጀመሪያ ጊዜ መዳፈር የማይችሉ አሉ። ለነዛ ነው እንጂ ለአወሳሰድ የሚቀል የሚመች የዘይት አይነት ነው። እንግዲህ የምትወስዱት መጠን ወይም ዶዝ መሆን ያለበት አንድ የሻይ ማንኪያ ዘይት ወይም ከ ከሶስት ከአምስት ኤምኤል መጠን ያለው ዘይት በየቀኑ ማታ ከምኝታ በፊት መውሰድ ያስፈልጋል። የሚገርመው ነገር በዚህ መጠን ስትወስዱት በወሰዳችሁ በሁለተኛው ወይም በሶስተኛው ቀን ውስጥ ለውጥ ማየት ትጀምራላችሁ። የህመም መቀነስ ይታያል፣ የአማልት አነልጂዚክ ወይም አንቲፔን ባህሪ ስላለው። የብግነት መቀነስ ይታያል፣ ጸረ ብግነት ባህሪ ስላለው። በአጠቃላይ ታአምራዊ ነው። ከተጠቀማችሁት በኋላ ተመልሳችሁ መጣችሁ፣ ለውጥ አግኝቻለሁ የሚል ኮመንት እንደምታስቀምጡ ተስፋለን። የመገጣጠሚያ ህመምን ወይም ጆይንት ፔንን ብግነትን በሀይለኛው ስለሚቀንስ ሌሎች ተያያዥ ችግሮች በዛው ይቀንሳል። ይህ ተግባሩ ታዋቂ ቢያደርገውም የጉሎ ዘይት ለመገጣጠሚያ ችግር፣ ለጀርባ ችግር፣ ለእግር፣ ለአንገት ችግር፣ ለብግነት ብላችሁ ስትወስዱት ጎን ለጎንም ብዙ ጥቅሞችን ይሰጣችኋል። ለምሳሌ ለቆዳ ጤና ይጠቅማል። ለጸጉር እድገት ይጠቅማል። በተለይ ለቅንድብ ጸጉር እና ለሽፋሽፍ ጸጉር ይጠቅማል። ነገር ግን ለቆዳና ለጸጉር አላማ ስትጠቀሙት አንዳንድ ለዘይቱ አለርጂ የሆኑ ሰዎች ስለሚኖሩ መጀመሪያ ፓች ቴስት የሚባለው መሞከር አለባችሁ። ይህ ማለት መጀመሪያ ላይ በትንሿ ቆዳችሁ ላይ ጠብጠብ በማድረግ መሞከር ያስፈልጋል። ከዛ የተለየ ኢንፌክሽን ወይም ስሜት ከሌለው በተፈቀደው መጠን መጠቀም ትችላላችሁ። ብዙ ሰዎች ለራስ ጸጉር እድገትም ተጠቅመውት ለውጥ አግኝተውበታል። ለቅንድብና ለራስ ጠጉር ተጠቅማችሁት ለውጥ ያመጣላችሁ ኮመንት ሴክሽን ላይ ለውጥ እንዳመጣላችሁ አስቀምጡ። ስለዚህ ሌላው ሰው ለመጠቀም ድፍረት ይኖረዋል። የጉሎ ዘይት ለአንጀት ጤናም ጠቃሚ ነው። ዋናው ነገር ግን ለምን ያህል ጊዜ ይህን ዘይት እንጠቀመው የሚለው ነገር ነው። የጉሎ ዘይት ስር ነቀል ለውጥ እንዲያመጣ ከፈለጋችሁ አንድ የሻይ ማንኪያ ወይም ከ3 ከ5 ኤምኤል ዘይትን ለሶስት ወር መውሰድ ይኖርብናል። በዚህ መጠንና እርዝማኔ ስትጠቀሙት ለውጥ ታዩበታላችሁ። ታመሰግናላችሁም ነገር ግን የቫይታሚን ዲ ወይም ቫይታሚን ዲ3 መጠን ኖርማል ወይም ከፍ ማለት አለበት። የላቦራቶሪ አናላይሳችሁ ውጤት ከሰላሳ እስከ መቶ የሚል ከሆነ የእናንተ የደም የቫይታሚን ዲ ስሪ መጠናችሁ ከሰባ እስከ ሰማንያ መሆን አለበት። በሰውነታችሁ ጥሩ የቫይታሚን ዲ መጠን መኖር አለበት። በሰውነታችሁ ጥሩ የቫይታሚን ዲ መጠን ሲኖር ብግነትን ይቀንሳል። የመገጣጠሚያ ህመምን ይቀንሳል። የጸጉርን እድገት ይደግፋል። እንዲሁም ሙድን ወይም ጥሩ ስሜትን ያበረታታል ይጨምራል። የቫይታሚን ዲስሪ መጠን 5060 ቢሆንም ችግር የለውም። ነገር ግን የቫይታሚን ዲስሪ እየተጠቀማችሁ ወደ 7080 መጠን ቢመጣ ማቆም የለባችሁም። በተመሳሳይ መጠን መቀጠል አለበት። ቫይታሚን ዲስሪ መውሰድ ስታቆሙ የቫይታሚን ዲ መጠን ሊቀንስ ይችላል። ምክንያቱም ሰውነታችን ቫይታሚን ዲስሪን በቀን ከ300 በላይ ኬሚካል ሪያክሽኖች ለማካሄድ ይጠቀምበታል። ስለዚህ የቫይታሚን ዲስሪ መጠን እንዳይቀንስ መጠንቀቅ ወይም ተደጋጋሚ ቻክ ማድረግ ያስፈልጋል። ለመገጣጠሚያ ችግሮች፣ ለብግነት ችግር የጉሎዘይትንና ቫይታሚን ዲ3 መጠቀም ያስፈልጋል። ስለ የጉሎ ዘይት በደንብ ለማውራት ያህል የጉሎ ዘይት ከመቶ ዓመታት በላይ ለባህላዊ መድኃኒትነት እንዲሁም ለውበት መድኃኒትነት ቅመማ አገልግሎት ውሏል። ሪሲኖሊክ አሲድ የተባለ የተለየና ጠቃሚ ቅባት በመያዙ ለብዙ ጤና በረከቶች ይውላል። ለጡንቻና ለመገጣጠሚያ ጤና ከመጠጣትም በተጨማሪ ህመም ያለበትን ጡንቻ ወይም መገጣጠሚያ አካባቢ በዘይቱ በማሸት ብግነትን፣ የመገጣጠሚያ ህመምን ማጥፋት ይቻላል። ይህም ሪሲኖሊክ አሲድ የተባለ ቅባት በመያዙ ምክንያት ነው። የጉሎ ዘይት የሰውነት ፈሳሽ ምጥጥን ወይም ሊምፋቲክ ስርዓትን ሰውነት በሽታ የመከላከል አቅም ይጠቅማል። ለአይን ዙሪያ ማለትም ለአይን ሽፋሽፍትና ለቅንድብ ጤናም ይጠቅማል። የአይን ሽፋሽፍትንና ቅንድብን በትንሽ መቀባት ለውጥ ያመጣል። ነገር ግን ወደ አይን መግባት የለበትም። የጉሎ ዘይት ጸረ ፈንጋል፣ ጸረ ባክቴሪያ ባህሪ ያለው የጉሎ ዘይት ምጥን ለማስጀመር ወይም ለማነሳሳት ይጠቅማል። ነገር ግን በእርግዝና ጊዜ ያለ ሐኪም ትእዛዝ ወይም ውይይት መጠቀም የለባትም። የጉሎ ዘይት የተፈጥሮ ላግዛቲቭ በመባል ይታወቃል። ይህ ማለት የሆድ ድርቀት ላለባቸው ሰዎች የአንጀት እንቅስቃሴ በመጨመር ድርቀትን ለመከላከል ይጠቅማል ማለት ነው። ቁስ አልድን ካላችሁ ጸረ ባክተሪያል ባህሪ ስላለው ይረዳችኋል። ነገር ግን ቁስሉ ኦፕን ውንድ ክፍት የሆነና ወደ ውስጥ የገባ ከሆነ መጠቀም የለባችሁም። የቆዳ ችግሮችም ላይክ እንደ ብጉር፣ ኤግዜማ፣ ሶሮሲስ የተባለ ቆዳ ችግሮች ካሉ በመቀባት ለውጥ ማምጣት ይቻላል። ነገር ግን ውስብስብ የሆነ የቆዳ ችግር ከሆነ መጠቀም የለባችሁም። የደረቀ ሰውነትን ወይም ቆዳን ለማለስለስ ይጠቅማል። እንደ የጸጉር መሰባበር፣ ፎረፎር፣ የጭንቅላት አካባቢ መድረቅ ስሜት ካለ ወደ ስካልፕ ወይም ጭንቅላት የሚሄደውን የደም ዝውውር በመጨመር እነዚህ ችግሮችን ያስወግድልናል። ጸረ ብግነት፣ ጸረ ህመም ወይም አናልጂዚክ ባህሪ ያለው አሁን ደግሞ የጉሎ ዘይትን በመቀባት መጠቀም። ሌላ አማራጭ መጠቀም ከፈለጋችሁም ይህን መንገድ ተጠቀሙ። ሁለት የሾርባ ማንኪያ የጉሎ ዘይትን በማዘጋጀት የሚያማችሁን መገጣጠሚያ ለምሳሌ የጉልበት መገጣጠሚያ አካባቢ፣ የእጅ አካባቢ፣ የክርን፣ እንዲሁም የመዳፍ አካባቢ መገጣጠሚያዎች ህመም ካለባችሁ እዛ አካባቢ ላይ ከአምስት እስከ አስር ደቂቃ ማሸት ወይም መቀባት ያስፈልጋል። ከዛም ለ30 ደቂቃ መጠበቅ ያስፈልጋል። ወይም በደንብ ወደ ውስጥ ገብቶ እንዲሰራላችሁ ከፈለጋችሁ ለሙሉ አዳርም ቀብቶ መተው ይቻላል። ከተቀባን በኋላም በጨርቅ ማሰር ወይም መሸፈን እንችላለን። ምክንያቱም በምንሸፍ በት ጊዜ ሙቀት ይኖራል። ሙቀት ደግሞ የመመጠጥ አቅምን ይጨምረዋል። ከ30 ደቂቃ በኋላ ወይም አዳር ካቆየ ነው ጠዋት ላይ በሞቀ ውሃ መታጠብ ያስፈልጋል። ችግሩ ስር የሰደደ የመገጣጠሚያ ችግር ከሆነ ወይም ክሮኒክ ጆይንት ፔን ከሆነ በየቀኑ መቀባት ያስፈልጋል። ነገር ግን ቀለል ያለ ከሆነ ግን በሳምንት ከ2 እስከ 3 ጊዜ መጠቀም ትችላላችሁ። የጉሎ ዘይትን ከእርድ ጋር መጠቀም እንደሚቻል ታውቃላችሁ። እርድ ራሱ የመገጣጠሚያ ህመምን ለማብረድ ይጠቅማል። ስለዚህ የጉሎ ዘይትንና እርድን አብሮ በመቀላቀል በመለወስ መጠቀም ይቻላል። ለተሻለ የጸረ ብግነት መፍትሄ ለማግኘት ይረዳችኋል። ተሰርተዋል። አንድ የሾርባ ማንኪያ የጉሎ ዘይትን ከግማሽ የሻይ ማንኪያ የእርድ ዶቄት ጋር በመለወስ ከተጎዳው ወይም ህመም ከሚሰማችሁ መገጣጠሚያ አካባቢ መቀባት፣ ከዛም ለ30 ደቂቃ ከጠበቅን በኋላ መታጠብ ያስፈልጋል። ይህም የመገጣጠሚያ ጤናን ለመጠበቅ ወይም የመጋጠሚያ ህመምን ብግነትን ለመቀነስ ይጠቅማል። የጉሎ ዘይትን ስንጠቀም ኮንስተንሲ ወይም አዘውትሮ መቀባት ያስፈልጋል። እንግዲህ ሶስት ወር ነው፣ ግን ቢያንስ ቢያንስ ከወር በላይ አዘውትሮ መጠቀም ያስፈልጋል። የጉሎ ዘይትን የጸጉር ጤናን ለመጠበቅ ወይም የጸጉር ችግሮችን ለማስወገድ መጠቀም ከፈለጋችሁ ይህን አጠቃቀም ተጠቀሙ። የጉኖ ዘይትን ጸጉራችሁ ላይ ማፍሰስ ወይም እንጨምርበታለን። ከዚያም በኋላ ማሸትና ለማዳረስ መሞከር በጣቶቻችሁ ጫፎችም የጭንቅላታችሁ ቆዳ ወይም ስካልፕ ድረስ እንዲደርስ በደንብ በመጫን በማሸት ይህ ዘይት ወደ ጸጉር ፎሎኪሎች እንዲደርስ የጸጉር ፎሎኪሎ ማለት ጸጉር እንዲያድግ የሚረዱትን ቡጦች እንዲደርስ ይረዳል። በደንብ ቆዳችን ድረስ እስኪደርስ ካሸነው በኋላ ከአንድ እስከ አምስት ሰዓት ድረስ መጠበቅ ያስፈልጋል። ያው እንደ ፍላጎታችን አንድም፣ ሁለትም ሶስትም ሰዓት መጠበቅ ይቻላል። ለተሟላ ጸጉር እንዲሁም የተሻለ ለውጥ ለማምጣትም ቀብታችሁት ሙሉ አዳር ቢቆይም ይመረጣል። ከአንድ ሰዓት በኋላ ወይም ሙሉ አዳር ከሆነ ጠዋት ላይ ጸጉርን በሻምፖ በደ መታጠብ ያስፈልጋል። ይህን ተግባር በሳምንት ሶስት ጊዜ መደጋገም ያስፈልጋል። ለውጥ ትመለከቱበታላችሁ። ይህም ለውጥ ጸጉር የመርገፍ ባህሪውን ያቆማል። የጸጉር እድገትን ያበረታታል። ጸጉርን ያጠቁራል፣ እንዲያበራ ያደርጋል። የጸጉር ጉዳትን ይከላከላል። ጸጉርን ሃይድሬት ወይም ኖርሽ ለማድረግ ያገለግላል። የተፈጥሮ ኮንዲሽነር በመሆን ያገለግላል። የፀጉር ፎረፎርን ይከላከላል ያጠፋል። ለጥፍር ጤና ወይም ለተጎዳ ጽፍር እድገት ይጠቅማል። አንድ ደንበኛችን ኮመንት ሴክሽን ላይ ጽፍሬ በአደጋ ምክንያት ተጎድቶ አላድግልኝ ብሎ ነበር እና እንዲያድግልኝ ምን መጠቀም አለብኝ ብሎኝ ነበር። እንዲሁም ጥያቄ ወሳኝ ስለሆነና በዚሁም ስለተያያዘ ለመመለስ እየሞከርኩ ነው። አንድ የተጎዳ ጽፍርን እንዲያድግ ለማድረግ መጠቀም ያሉብን ቅባቶች አሉ። ጥፍር ሲጎዳ ከሶስት ከስድስት ወር ድረስ ይቆያል። እንደገና ወደ ነበረበት ለማገግም እንዲያግግም የሚያግዙ ነገሮች የጉሎ ዘይት ወይም ካስተር ወይልም መቀባት የቫይታሚን ቪታሚን ኢ ዘይትን መቀባት ወይም ደግሞ ባዮቲን ሰፕልመንት የሚባለውን በቀን ከ2 እስከ 5 ሚሊግራም መጠቀም ይቻላል። አይ ምግብ የሆኑ ነገሮች ስነማናቸው ካላችሁ እንደ እንቁላል፣ አሳነት ወይም ለውዝ እንዲሁም ውሃን ወይም ፈሳሽን አብስቶ መጠቀም ጥፍር ጤናን ለመጠበቅ ወይም እንዲያገግም ይረዳዋል። ውድ አድማጮች ምግቦች መድኃኒት ናቸው፣ ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ እኛንም ለተሻለ ስራ እንዲያበረታታ ላይክ፣ ሰብስክራይብ፣ ሸር ይደረግ። ቀጣይ ምን ይሰራላችሁ እንዲሰራ የምትፈልጉትን ሀሳብ ኮመንት ሴክሽን ላይ ያስቀምጡልን ሲባሉ ብዙሃኑ የጻፈውን እንሰራላችኋለን። ሌሎች ተመሳሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊንኩን ስላስቀመጥን ሊንኩን ክሊክ በማድረግ መመልከት ይቻላል። በእውነቱ ስላዳመጣችሁን በደንብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ጤናችሁ፣ ደስታችሁ፣ ሰላማችሁ ይብዛልኝ። ሰላም ሁኑም።